እንደምንቆያችሁ እንግዲህ ዛሬ ደግሞ የኩላሊት ሕመም ምልክቶች ምንድን ናቸው የሚለውን ይሆናል። ቪዲዮውን እስከ መጨረሻው ተከታተሉ ዘንድ በአክብሮት ጋብዛለሁኝ። እንግዲህ የኩላሊት ሕመም ምልክቶች ከሰው ወደ ሰው ይለያያሉ። መሰረታዊ የሕመሙ አይነትና እንደ ከባድነቱ የሚታይበት የሕመሙ ምልክት ይወሰናል። ምልክቶቹ ብዙውን ጊዜ ግልጽ ያልሆኑና አስደንጋጭ ያልሆኑ ናቸው። ስለሆነም በሕመሙ የመጀመሪያዎቹ ደረጃዎች ህመሙ ስለመኖሩ ለመለየት አዳጋች ናቸው ማለት ነው የኩላሊት ህመም በተለምዶ የሚታዩ ምልክቶች የፊት እብጠት የፊት የሆድ እና የእግር እብጠት ብዙ ጊዜ የኩላሊት ህመም ማሳያ ነው በኩላሊት ህመም ምክንያት የሚከሰት እብጠት አንድ ባህሪ በመጀመሪያ ከአይን ሽፋኖች በታች የሚስተዋል መሆኑ ነው ይህም የፔሪ ኦርቢታል ኢደማ ይባላል እና በማለዳ በጣም ጎልቶ መታየቱ ነው ነገር ግን እብጠቱ የግድ የኩላሊት መጎሳቁል እንደማያመለክት ልብ ልንለው ይገባል ማለት ነው። በተወሰነ የኩላሊት ህመሞች ውስጥ መደበኛ የኩላሊት ስራ ቢኖርም እብጠት ይከሰታል። ለምሳሌ ኔፍሮቲክ ሲንድራም። ከዚህም ጎለጎል የሚያስፈልገው ከባድ ህመም ቢከሰትም በአንዳንድ ታካሚዎች ላይ እብጠት ላይታይ እንደሚችል እንግዲህ ጥናቶች ያሳያሉ። የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስመለስ እነዚህም የኩላሊት ህመም ምልክቶች ናቸው ማለት ነው። የምግብ ፍላጎት ማጣት፣ በአፍ ውስጥ ያልተለመደ ጣዕም እና የምግብ መመገብ ደካማነት የኩላሊት ችግር ያለባቸው ሰዎች የሚያጋጥማቸው የተለመዱ ችግሮች ናቸው። የከፋ የኩላሊት ድክመት በሚኖርበት ጊዜ የማቅለሽለሽ ማስመለስ እና የአእምሮ ህመም የሚያስከትሉ መርዛማ ንጥረ ነገሮችን መጠን እየጨመረ ይሄዳል። ሌላው የኩላሊት ህመም ምልክት ከፍተኛ የደም ግፊት መኖር ነው። የኩላሌት ችግር ያለባቸው ታካሚዎች ብዙውን ጊዜ የደም ግፊት ይኖራቸዋል። የደም ግፊት ችግር በወጣትነት እድሜ ከዓመት በታች ከተገኘ ወይም በምርመራ ወቅት የደም ግፊት በጣም ከፍተኛ ከሆነ ምክንያቱ የኩላሊት በሽታ ሊሆን እንደሚችል መጠርጠር ያስፈልጋል ማለት ነው። ሌላው የደም እና ድክመት፣ ቶሎ መድከም፣ ማተኮር አለመቻል፣ የቆዳ መገርጣት የደም ማነስ ችግር ያለበት ሰው የተለመዱ የኩላሊት ህመም ምልክቶች ናቸው። አንዳንድ ጊዜ ስር የሰደድ የኩላሊት መድከም የመጀመሪያ ደረጃዎች ላይ አንድ ሰው የሚያሳያቸው ብቸኛ ምልክቶች ሊሆኑ ይችላሉ። የደማነስ ያለበት ሰው በመደመኛ ህክምና በተለምዶ የሚሰጡ መድኃኒቶች ካልዳነ የኩላሊት ህመም እንዳለበት መጠርጠር ያስፈልጋል። እዚህ በተጨማሪ ምልክቶች ዝቅተኛ የጀርባ ህመም፣ አጠቃላይ የሰውነት ህመም እና የእግር ማሳከክ ህመም በኩላሊት ህመም ውስጥ ተደጋጋሚ የሚታዩ ምልክቶች ናቸው። በደንብ አለማደግ፣ የቁመት ማጠርና የእግር አጥንት ቀጥ አለማለት በልጆች ላይ የኩላሊት ህመም ምልክት መኖሩን የሚያሳይ ነው። እንግዲህ የተለመዱ የኩላሊት ህመም ምልክቶች፣ በሽንት መጠን መቀነስ በተለያዩ የኩላሊት ህመሞች ውስጥ በጣም የተለመዱ ናቸው። ሽንት በሚወገድበት ወቅት የሚያቃጥል ስሜት በተከታታይ መሽናት ያልተለመደ ድግግሞች ማለት ነው። እንዲሁም ደም ወይም መግል በሽንት ውስጥ ማየት የሽንት ቧንቧ ህመም የሚያሳይ ምልክቶች ናቸው። ሌላው የሽንት ፍሰት መዘጋት ሽንትን ለማስተላለፍ መቸገርን ያስከትላል ማለት ነው። ምንም እንኳ አንድ ሰው ከላይ ከተዘረዘሩት ምልክቶች መካከል የተወሰኑት ሊያሳይ ቢችልም፣ የግድ ሰውየው በኩላሊት ህመም ተይዟል ማለት ግን አይደለም። ሆኖም እንደዚህ አይነት ምልክቶች ባሉበት ሁኔታ ሐኪምን ማማከርና ወደ ጤና ተቋም በመሄድ የኩላሊት ህመም እና ሌሎች ህመሞች መኖር ወይም አለመኖራቸውን በደምና በሽንት በናሙና ምርመራዎች ማረጋገጥ ይቻላል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ለዛሬ ይዤላቸው የመጣሁት ይህን ይመስላል። ቻናሉ ለሌሎችም እንዲደርስ አስፈላጊም መረጃም ስለሆነ ላይክ እና ሸብ በማድረግ ቤተሰብ ያልሆናቸው ደግሞ ሰብስክራይብ በማድረግ ቻናሉ እንድትቀላቀሉት ስል በትህትና ጠይቃለሁኝ። አመሰግናለሁ።